ኪንጎ ቤዛ አገተች። ኪንጎ የታገተበትን ምክንያት ቤዛ ገንዘብ አገኛለሁ በማለትም አገተች። የቤዛ ተንኮል እና ሴራ አቤት አቤት አቤት ቅጥፈቷ በጣም ነው ሚያስጠላው። ሊዱ መታለች። አዴና ዴቭ ሊጋቡ ነው። ሽማግሌ ሊሊኩ ነው ማለት ነው። አሰላሙ አሌይኩም ወረህማቱላይ ወበረካቱ። ሰላም ሰላም፣ ጤና ይስጥልኝ የተወደዳችሁ የተከበራችሁ የቻናል የቤተሰቦች ሰላም፣ እዝነት፣ ፍቅር አይለያችው እያልኩ፣ ቤተሰቦች ለቤቴ አዲስ የሆናችሁ ላይክና ሼር፣ ሰብ ስክራይብ ደውል ምልክቷን ማጥቀሩን እንዳትረሱ፣ እንዲሁም ደግሞ ነባሮች ላይክና ሼር፣ ኮሜንት ማረጉን እንዳትረሱ። እንደተለመደው ሁላችሁንም ወዳችኋለሁ ቤተሰቦቼ። ዛሬ ሰራተኛዋ አደይ ክፍል መቶ ሰላሳ አምስትን ነው ይዤላችሁ የመጣሁት። እንግዲህ እንደምታዩት ኪንጎ ቤዛ አግተዋለች። ቤዛም ያገተችበት ምክንያት ገንዘብ ከሱ ለማግኘት በማለት ነው። ዳይመንድ የአባቱን መሬት ይካፈላለሁ ብሎ ስለሄደ ዳይመንድ ደግሞ ገንዘብ ይዞ መጥቷል በማለትም ቤዛ አግተዋለች። ሁለተኛ ደግሞ እንግዲህ ቅምጥል አባቷ ውርስ ስለሰጣት እሱንም እቀበላለሁ በማለትም ብዙ ብር ነው የጠየቀችው። የጠየቀችውን ብር እነዚህ ከየት እናመጣለን በማለትም እንግዲህ በጣም ጭንቅና እንትን ውስጥ ገብቷሉ። ቲና እዛው በገባችበት ኪንጎን አግቶት ስታየው፣ እንዴ ይሄ ምንድነው? ቤዛ ምንድነው የምትሰሪው? ለምንድነው የታገተው ብላም ጠይቃታለች። እሷም ያሳገተችው በወንድሟ ነው። ባለፈው ይሄ ሴራ የተአከተው ለዳይመንድ ነበር። ዳይመንድ እንግዲህ ማገት ስላልቻለች፣ ወንድሟም ስለጠፋ እሱን አግተን ገንዘብ እንበላለን ብሎ ባሰቡበት ሰዓት ዳይመንድ አልታገተም። አሁን ግን ወንድም ጓደኛ ተይዟል በማለትም እንግዲህ ዳይመንድ ኪንጎን አታለው ወስቶ በቤዛ ቤት አግቶታል ማለት ነው። የቤዛ ወንድም ነው ያገተው ቤዛ። ይሄ ተንኮሉና ሴራዋ ባይታወቅም እንግዲህ እስከምትጋለጥ ግን አሁን አልታወቀችም። አሁንም ዳይመንድ ጋር ስልክ በመደወል እንግዲህ ይሄን ያህል ብር ያስፈልገናል፣ ይሄን ያህል ብር ከላመጣችሁ እንግዲህ ኩላሊቱን አውጥተን እንሸጠዋልን በማለትም ለዳይመንድ ተደውሎለታል። ቅምጥልና ዳይመንድ እንግዲህ ፍለጋቸውን ቀጥሉ አሉ። ይሄ ደግሞ በጣም የሚያስደነግጥ ነገር ነው። ኪንጎም እኔን አሁን ብሩ ካልተገኘ እና እውነት ኩላሊቴን አውጥታችሁ ትሸጣላችሁ ወይ ብሎም እሱም ሲጠይቅ ገና እሱ ሳይሆን ነብስህንም አውጥቼ እሸጠዋለሁ በማለትም እና ይሄን ለምን ታረጋለህ ዳይመንድ እኮ ገንዘብ የለውም በማለት ለቤዛ ሲነግራት፣ ስማ እኔ ማን ቀድሞ እንደሚደርስልህ አ ያለሁኝ በዛውም፣ ዳይመንድ ወይስ ቅምጥል? ስለዚህ ቅምጥል ያንን ብር ሁሉ ብቻዋን ከምትበላ፣ ብቻችሁን ከምትበሉ፣ ዳይመንድም ይሄን ያህል ሁሉ ብር ብቻው ከሚበላ ብላ ስነግረው፣ ዳይመንድም ሄደ እንጂ ገና ክርክር ላይ ነው። እና ደግሞ ቅምጥል ገና ሀዘን ላይ ነች። ለምን እንደዚህ ታረጊያለሽ? በማለትም ሲነግራት አርፋ ተቀመጥ በማለትም እሷም እንግዲህ እነሱ ያሉበትን ሁኔታ አጣርቼ ይመጣለሁ በማለትም ሄደች። እሱም ጋይመንድም ሲያያት አንቺ ልጅ ከዚህ በኋላ አላይሽ እንዳላይሽ እንዳመጪ ፊት ለፊቴ ብዬ አነገርኩሽም ወይ በማለትም እሷ ግን እነሱን ቼክ ለማረግ ነበር እና ኪንጎን አግኝተሽዋል ስትል እኔ አራ አላገኘሁም በማለትም መልሳላቸዋለች። ኪንጎም ይሄን ሁሉ ብር ስለተጠየቀ ቅምጥል እኔ ከአሁን በኋላ ሄጄ እነ ሊሊ ቤት ያሉት እነ ማዘርና ባርችን ሄደን እንጠይቃቸዋለን፣ በማለትም እና ኪንጎ ተይዟል፣ ስለዚህ የተያዘው ደግሞ ኩላሊቱን አውጥተን እሸጣለን። ይሄ ያህል ብር ካላመጣችሁ በማለትም ስትነግር እንዴ ሊሊና እሱ በጣም ደንግጧሉ። እናም ባርች እኔ ይሄን ብር እንግዲህ የአባባን ቤት ሽጠን ብሩን እንከፍላለን በማለትም ስትነግር እነሱን በጣም ደንግጧሉ።

ሄጂና ከዴቭ ጋር ሆኚ በማለትም ስለላከቻት ዴቭም ደግሞ እሷን ዓይንሽን እንዳላይሽ በማለትም እንዲሁም ደግሞ የፍቅር እናት ቤት እንዳመጪ ስላለቻት እንግዲህ ሊዱም መታ ትገባለች እና ሊዱም ደግሞ ቤት ሲገባ ያገኘቻት አዴን ሳይሆን ሮማንን ነው። ሮማንንም ሄዳ ገብታ አሀ እንዴ ሊዱ መጣሽ ወይ ብላስና ነገር አዎ እንዴ የቤት አንቺ ደግሞ እዚ ምን ትሰራለች ስትል እኔ በአዴ ቦታ ተተኪቼ እኔ ነኝ የምሰራው ትላታለች። ያቺ አዴ ደግሞ ደግሞ የት ሄደች? ወንድሜን በጣም ያስጨነቀችው ነው በማለትም ትጠይቃታለች። ምን አረገች ስትል ሽማግሌ ካለ ካታገባኝም እናቴ ጋር ሽማግሌ ላክ በማለትም አስጨንቋለች ስትል፣ እውነት እንዴ ዴቭና አዴ ሊጋቡ ነው በማለትም ትነግራታለች። እሷም ደስ ሲላት አፍራአርፋሽ ስራሽን ስሪ በማለትም እሷን ትወጣለች። ዴቭንም ለምንድን ነው እቺ አዴ የምታስጨንቀ ስለዚህ አርፋ ትቀመጥ ብላ ስነግረው ሊዱ ገና ሳት መጪ ደግሞ አትቅበጪ ይሄ ቅብጠት ሰዎች ደግሞ አለቀቀሽን በማለትም እሱ ይመልስላት። አዴም ዴብና ሮማንን እና እንዲሁም አሹን አያለው ብላ ቤት እና ፍቅር ቤት ትሄዳለች። እነ ፍቅር ቤት ስትሄድም ስገባ አኳ እንኳታም ስትገባ ስታያት እንዴ ሮማንና ፍቅር ጋር ሳሎን ታገኛታለች። ፍቅረንም ስታገኛት እንዴ ለምን መጣሽ ደግሞ ምንቀራሽ ስትላት እኔ የመጣሁት አሹንና ሮማንን ለማየት ነው ትላታለች። እነሱም የሉም እትዬ የሉም ወይስል፣ ማንም በቤት ውስጥ የለም ሂጂ አሁን ካሁን ከዚህ ጥፊ ትላታለች። በዛን ሰዓትም ሮማን ትመጣና ታገኛታለች። ሮማንንም ሰላም ካለቻት በኋላ እንዴ አንቺና ዴቭ ልትጋቡ ነው እውነት ነው ስላት፣ አዎ ልንጋባ ነው ትላለች። በዛን ሰዓት ፍቅር ምትይዘው ምጨብጠውም ጠፋባት። እንዴ እውነት ነው? አንቺማ አታረጊው መቼም፣ አታገቢው መቼም አታረጊውም። ሰ አርጌዋለው፣ ካሁን በኋላ መጋባ ሳይሆን ሽማግሌ ልንንይክ ነው በላስን፣ ነግራት በጣም ተንቀጠቀጠች። ምትይዘው የምጨብጠውም ጠፋት። እና አንቺ ግን እንዴት ነው ራስሽን የምታይ፣ እንዴት ነው የምታዩት? ስትላት እንደዛው ነው እንደማየው፣ ምኑን አየሁት? እና በቃ ካሁን በኋላት ተስፋ ቁረጪ፣ እኔ ዴቭን ላገባው ነው ብላ ለፍቅር ስትነግራት ፍቅር በጣም መሬቱ ሁሉም ነገር ዞሮባት ሄዳ ቁጭ ትላለች። እንግዲህ በዛን ሰዓት ነበር ወደታች ታች ባለችበት እሷም እንግዲህ ዴቭ ክፍል ስትገባም ዴቭ አሞት ትንሽ ተኝቷሉ። በዛን ሰዓትም እንደምን ምን ሆነ ነው አሞ ትንሽ አሞኛል ብሎ እሱም ተኝቷል። ከዛ የሚበላ ነገር ሮማን ውሰጅለት ምንም አልበላም በላይ ነው ያመጣ ሁለ በላ እንግዲህ ምግቡን ሰጥተዋለች። ማንም ጠባቸው አላቅም። ምግቡን እኔ በቃ አሞኛል፣ አንቺ ስቲን ደስ ካለሽ አጉርሽኝ ብሎ ስታጎርሰው ማን እንደገባ ባላቅም፣ በሩን ተከፍቶ ሁለቱም ደንግጧሉ። ፍቅር ግን ምትይዘውም ምትጨብጠውም ጠፍቶባት በጣም ደንግጧታል። እንግዲህ የፍቅርንም እና ስታገኛት በጣም ደስ ብሏት ሰላም ብላት ያው አሁን የመጣሁት ብላ እናም ደግሞ ያው የፍቅር ቅምጥል አባት ስለሞታ በዛው ገብተን ነው እኔም ለዛ ነው የጠፋሁት፣ በማለትም ትነግራታለች። እንግዲህ ፍቅር ተንኮሏም ሴሯም የላለቀው እንግዲህ ሁሌ ተንኮል ማሰብ ነው ስራው። ሆኖም ግን ሊዱ ታች ከነ አሹ በቆመችበትም አዴም ትመጣለች። በዛን ሰዓት አዴንም ሰላም ብላት እሷም ትገባለች። ዴቡም ሊዱ ነግሬሻለሁ፣ አዴን አታስከፍያት፣ ምንም ነገር አትናገሪ ያልሆነ ካልሆነ ደግሞ ውጪ ፎቅ ተቀመጪ ብሎ እሱም እንግዲህ ተናግሯታል ማለት ነው። አሁን ደግሞ የሊዱ ቅብጠት ተጀምሯል። ቲናም እንግዲህ ከዛ ቤት እኔ ይሄን አፍሽን ካልዘጋሽ አንቺንም ጭምር ነው ማሳግትሽ በማለትም ስነግራት ቤዛ የቤዛ የቤዛ ወንድም ትታገድ አትልቀቂ ስትላት በአይ እሷ ትሂድ ብላ ትነግረዋለች። የቤዛ ወንድም እሷም ትታገድ ከወጣች ብዙ ምስጢር ታወጣብናለች በማለትም ሲነግራት አይ አይ እኔ ካንቺ አይደል እንዲህ ያሉት ከአሁን በኋላ ምንም ትንፍሽ አልልም ምንም አልናገርም ስትላት፣ በቃ እሷን ተዋት ትሂድ በማለትም እሷ ተለቃለች። ቤዛ እንግዲህ የሰራችው ተንኮልና ሴራ ሁሌ ገንዘብ መሆኑ ስለሆነ ኪንጎ እንግዲህ ባሳገተችበት እጁና እግሩን ጠፍሮ ሁለቱም አሳግቶት ቤዛቤት ተቀምጠዋል። እነ ፍቅር እነ ኪንጎ እንደ ዳይመንድ ግን እየፈለጉት ነው ያሉት ማለት ነው። እና ይሄ ብር ይሰጣቸዋል ወይስ አይሰጣቸውም የሚታወቀ ነገር የለም። ነገር ግን የቤዛ ሴራ ሁሌ እንደተጋለጠች ነው። አንድ ነገር ትሰራለች እንጂ መቼም አይሳካላትም። ሁሌ አሳባ ብር በሰው መቀበል ነው የምትወደው ማለት ነው። የአባባ ቤት ይሻ ስትልም እንግዲህ ባርችም በጣም ስለደነገጠ እንዴት እንደዛ ትላለች በማለትም እሱም ደንግጧል። መጨረሻው ደግሞ ምን ይሁን ባናቅም ቤተሰብ እንዲሁን ላይክ ያደርጋችሁ በቀንነት ላይክ እና ሼርም አርጉ፣ ላችኋለሁኝ ወሰላሙ አሌይኩም።